በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በድጋሜ እንደምን አላችሁ? በዛሬው ዕለት መጋቢት 3 2017 ላይ እንገኛለን። የዛሬው ልዩና አስደሳች መረጃ ብዙዎቻችሁ ስጠብቁት የነበረ የበረራ ጉዳይን የተመለከተ ይሆናል። አብራችሁን ቆዩ። የዛሬው ልዩ መረጃ ምን ይመስላል የሚለው ዝርዝር መረጃዎችንም ወደ እናንተ የማደርስ ይሆናል። እስከዛው ድረስ ግን ለሌሎችም እንዲደርስ ይህንን በጉጉት ሲጠባበቁ ለነበሩ ብዙ ኢትዮጵያውያን ዛሬ መልካም መረጃችን ነው። በተለይም ደግሞ በስደቱ ዓለም በመካከለኛው ምስራቅ ላይ የሚገኙ ኢትዮጵያውያን ታጠቅን በስፋት እንግዲህ ታጠቅ የት ደረሰ፣ ጉዳዩ የበረራ ነገር ነው የሚሉኝ ሌላ ጉዳይም ሳነሳ፣ ሆኖም በዛሬው ዕለት እነሆ ድምፃችን ተሰምቷል። በሱ ጉዳይ ላይ ዝርዝር ያለው ማብራሪያዎችን ወደ እናንተ ለማድረስ ነው። ገብታችኋል። ላይክ ላይክ ላይክ የለም ላይክ አይታየኝም። በመጀመሪያ አልሐምዱሌላ እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። ከዛ በመቀጠል እንግዲህ ወደ ዋናው መረጃዬ ስገባ በዛሬው ዕለት መጋቢት 3 2017 ዓመት ሊሞላው ነው ማለት ነው። እንግዲህ ያው እሺ፣ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በዛሬ ሁለት መጋቢት 3 2017 ከ1 ሺህ የሚበልጡ ከሳውዲ አረቢያ በእስር ላይ ሲሰቃዩ የነበሩ ወገኖቻችን ወደ ሀገራቸው ገብተዋል። እነዚህ ብቻ ሳይሆኑ እነሆ በጉጉት ሲጠበቅ የነበረው አራተኛው ዙር በረራ ወይም ደግሞ ከሳውዲ አረቢያ ወደ ሀገር ቤት የማስገባቱ ዘመቻ እነሆ ተጀምሯል። በዛሬ ዕለትም ከሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ አንድ ሺህ ኢትዮጵያውያን በዛሬ ዕለት ወደ ሀገራቸው እንዲገቡ የተደረገ ሲሆን የአደጋና ስጋት መከላከል ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለ ማርያም ዶክተርና የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለተመላሾቹ አቀባበል አድርገውላቸዋል። አምባሳደር ነቢያት ጌታቸው በዚህ ወቅት አራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገር የመመለስ ስራ በይፋ መጀመሩን አብስረዋል። በዚህም ከዛሬ ጀምሮ በሳምንት ዘጠኝ በረራዎች በማድረግ ዜጎችን የመመለሱ ስራ ተጠናክሮ እንደሚቀጥል ነው የገለጹት። ዜጎችን የመመለስ ተግባር የመንግስት የዜጋ ተኮር ዲፕሎማሲ አካል መሆኑን ቃል አቀባዩ ጠቅሰው የኢትዮጵያ የአደጋና ስጋት የአመራር ኮሚሽንን ኮሚሽነር አምባሳደር ሽፈራው ተክለማርያም ዶክተር በዜጋ ተኮር ዲፕሎማሲ ዜጎችን የመመለስ ተግባር ተጠናክሮ እንደሚቀጥል ነው የገለጹት። ወደ ሀገራቸው የተመለሱ ዜጎችን በአስቸጋሪ ሁኔታ ውስጥ የነበሩ መሆናቸውን በቁመና እንዲሁም ደግሞ ዜጎችን ጠቁመው፣ ዜጎችን ወደ ሀገር ከገቡ በኋላ በልማት እድገት እንዲሳተፉ አስፈላጊውን ድጋፍ እና እንክብካቤ እንደሚደረግላቸው ገልጸዋል። ከሚያዚያ አራት 2016 ጀምሮ እየተከናወነ በሚገኘው ከሳውዲ አረቢያ ከሳውዲ አረቢያ ዜጎችን የመመለስ ስራ እስካሁን 91733 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ተደርጓል። ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች፣ እንደሚታወቀው በሁለተኛው ዙር አንድ መቶ ሰላሳ ሶስት ሺህ የሚበልጡ ዜጎችን ወደ ሀገር ቤት የማስገባት ስራ ተከናውኖ እንደነበር ይታወቃል። አሁን ላይ ደግሞ በአለፈው ሶስተኛው ዙር ላይ ወደ ሀገር ቤት የገቡት ከዘጠና አንድ ሺህ ይገመታል። አሁን ደግሞ አራተኛው ዙር ተጀምሯል። በዚህም ምናልባትም ከሰባ ሺህ እስከ ሰማንያ ሺህ የሚደርሱ ኢትዮጵያውያን ይገባሉ ተብሎ ይጠበቃል። ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች፣ ያው እንግዲህ የተለመደ ነው፣ ስልክ አይቋረጥም በታጠቅ። ስለዚህ አራት ጊዜ ሶስት ጊዜ ታገስና ከዛም ብሎክ ላለው የተለመደ ነው። ምክንያቱም እኔ ላይቭ ላይ ሆናለው በተለያየ በተደጋጋሚ የምገልጸው ነው። ስለዚህ ዜጎች ምናልባት እኔ ላይቭ በምገባበት ሰዓት የስልኬን መጨናነቅ እንኳ ስታው ምን ያክል ጭንቀት እንዳለ ማሰብ ትችላላችሁ። ለዚህም ነው ብዙ ጊዜ ማልመልሰው ከአቅም በላይ ስለሆነ ነው። ስልኩ ሳይለንት አደርገዋለሁ። ምንም ከአቅም በላይ ስለሚሆን ግዴታ ወይ ብሎክ አደርገዋለሁ፣ ያሊያ መናገር ወይም ስልኩን መጠቀም አልችልም ማለት ነውና ዜጎች ደግሞ ቢዘጉባቸውም ያው ከችግራቸው አንጻር ይሆናል። ነገር ግን አንዳንዶች ደግሞ ግዴታ አድርገው ካላነሳ የሚሉ አሉ ስልኩን ሲያገኙት በዚህም አጋጣሚ እባካችሁ ለማለት እወዳለሁ። ስልኬን በቀያየርም ስራ መስራት አልቻልኩም። ካለው ችግር አንጻር የስደተኛው ችግር ሁሉም ለታጠቅ ሲያደርስ የሚፈታ ይመስለዋል። በነገራችን ላይ ዛሬ እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። በተደጋጋሚ ዜጎች ወደ ሀገራቸው ከሰሞኑ ይገባሉ ቢባልም ነገር ግን ቁርጥ ያለ ነገር ባለመኖሩ ታጠቅ በጣም ቅር ተሰኝቶ ነበር። በዚህም ከሚዲያ እስከ መጥፋት ድረስ ደርሶ ነበር። ከሰሞኑ እንግዲህ ታጠቅ ብቅ ማለቱን ያስታወሰ ሰው፣ ብልጥ የሆነ ሰው የሆነ ነገር እንዳለ ይገባዋል ማለት ነው። እጅግ በጣም ደስ ብሎኛል። አልሐምዱሊላ። ምንም እንኳ ታጠቅ ስለ ጮሆ የተከፈተ ባይሆንም ነገር ግን ደግሞ ዜጎችን በማስታወስ አሁንም በተለያዩ ሚዲያዎች ላይ ወይም የተለያዩ ሀሳቦችን በምሰጥበት ጊዜ ኮመንት ላይ ስትመለከቱ ታጠቅ ስለበረራው ነው የሚጠይቁ እና ይህም ዜጎች ምን ያክል ለዜጎች ቅርብ ነው ብለው ስለምታስቡ ለእኔ የምትሰጡት ክብር በመሆኑ ከልብ አመሰግናለሁ። በእስር ቤት ላይ እየተሰቃያችሁ ያላችሁ ወገኖች አሁንም በድጋሜ እንኳን ደስ አላችሁ። ከሀገር ቤት ሁናችሁ ስለ በረራ ዘመድ ታሞባችሁ፣ እንዲሁም ልጆች ተይዞባችሁ፣ ሶስት ልጅ ተይዛ፣ እንዲሁም ደግሞ ነፍሰ ጡር ሁና እስር ቤት ነው ያለች ባለቤቴ ልጄ የምትሉ ብዙዎች፣ ብዙ ችግሮችን እሰማለሁ። ሚዲያ ላይ ማውጣቱ ትርጉም ስለሌለው እና እና እያንዳንዱ ለቅሷችሁ፣ ችግራችሁ በእኔም ላይ ተጽዕኖ አሳድረዋል። ሆኖም ዛሬ እናንተ ስትደሰቱ ታጠቅም ይደሰታል። በዛሬ ዕለት እጅግ ተደስቻለሁ። በዚህም እንግዲህ አነሰም አደገም የዜጎችን ችግር ጉዳዩን በማሳወቅ ደረጃ ዜጋው በረራ እንዲጀመር ከፍተኛ ጥረት ላደረጋችሁ አምባሳደሮቻችን፣ ዲፕሎማቶቻችን ከልብ እናመሰግናለን። ምንም እንኳ ያለው በሳውዲ አረቢያ ያለው ችግር ከፍተኛ መሆኑ ይታወቃል። ዜጎች አሁንም ተመልሰው ይመጣሉ። አሁንም ዜጎች ችግራቸውን ወደ ኤምባሲ ወይም ወደ ቆንስላ ያላክካሉ። በኤምባሲ ውስጥም አንዳንድ የስነ ምግባር ግድፈት ያለባቸው የሚያመናጭቁ ሰራተኞች መኖራቸው ይታወቃል። በተለይም ደግሞ ጥሩ አሰራር እየተሰራ ያለበት ሁኔታ ዜጎችን የማክበር ሁኔታ እንዳለ ሆኖ አንዳንዶች ግን አሁንም ጥቆማዎች ደርሰናል። በዚህ ጉዳይ ላይ በተለይ በቀጣይ ሁኔታዎችን ለሚመለከተው አካልም በተጨባጭ ሁኔታ ለማቅረብ የዲሲፕሊን ችግር ያለባቸው ዜጎች ለመገልገል ሲገቡ አመናጭቀው የሚሰዶ በተለይ ሴት እህቶቻችን ሴቶች ላይ ሴት እህቶቻችን እንደው ሴቶቹ ባልተመደቡ እስከ ማለት የደረሱበት ሁኔታ አለ። ይህ ማለት ግን ቀና የሆኑ እናትነት ስሜት ያላቸው ሰራተኞች የላችሁም ማለት አይደለም። ነገር ግን አንዳንዶች ደግሞ በዚህ ላይ በተለይ ከወንዶቹ ይልቅ በሴቶቹ ቅሬታ እየበዛ ነው የሚገኘው። ይህም የሚመለከተው አካል እርምት እንዲሰጥ በተለይ በጅዳ ቆንስላ ውስጥ ቸግሯቸው መላ ሲጠፋቸው ምን ላርግሽ ታባሽ እንዲሁም ደግሞ በችግር ላይ በ ታመው የተለያየ ነገር ችግር ገጥሟቸው ሲሄዱ ያለመረዳት የማመናጨቅና የዚህ አይነት ነገር ሕጉ የሚፈቅደውን መስራት አንድ ነገር ነው። ነገር ግን ከዛ በላይ ትርፍ እላፊ መናገር ደግሞ አግባብነት የለውም። የተሰጡትን የስራ ኃላፊነትም ጥሩ ባለመሆኑ ቅሬታዎች ስለሚደርሱ ነው። ያ ማለት ግን እጅግ በጣም ቀናዎች የሚቻላቸውን ሕጉ የሚፈቅደውና መንገዶችን በሚያሰደው መንገዱ የሚጠቁሙ ቀና ሰራተኞቹን ደግሞ በዚያው አጋጣሚ ከልብ እናመሰግናለን። ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች፣ ይህንን ያህል ካል ይሄ ሁሉ ወጣት ይሄዳል ተመልሶ ደግሞ የሚመጣበት መንገድ ደግሞ ብዙ አሰልቺ ነው እና ደግማችሁ እንዳትመጡ እባካችሁ እባካችሁ ለማለት እወዳለሁ። ይህንን ተመልከቱት። ይህ ሰሞኑን የተከሰተ ሁኔታ ነው። ተመሳሳይ ነው። ቪዲዮ ምንም የቆየ ቢሆንም አሁንም ራጉ ሳውዲ ደንበር ላይ በዚህ ሁኔታ ላይ አሁንም ዜጎች ድረሱልን እያሉ ነው የሚገኘው። የየመን ሆቴ አማጽያን አካባቢውን ልቀቁ አሏቸው። የሳውዲ ደንበር ጠባቂዎች ደግሞ ወደ ሳውዲ ጥሰው እንዳይገቡ ነው። ይህ ሁሉ የምትመለከቱት ኢትዮጵያዊ ወጣት ነው። እድሜው በአማካኝ ከ18 እስከ 30 ዓመት የሚሆን ሀፍላ ወጣት ነው። እንግዲህ ከ5000 የሚገመት ሕዝብ ነው። ይህ ወጣት ወደ ሳውዲ አረቢያ ለመግባት እየተጠባበቀ ያለ ነው። አሁንም በችግር ላይ ነው ያሉት። ተመልከቱት እንግዲህ ይህ ሁሉ ኢትዮጵያዊ በየቦታው። ይህ ብቻ ሳይሆን በሶማሊያ፣ በጅቡቲ፣ በሱዳን፣ በሊቢያ፣ በታንዛኒያ፣ በተለያየ ሀገር ኢትዮጵያውያን ወጣቶች እጅግ በጣም ስደትን አተኩረው እያያዙን ያለው በሀገሪቱ ላይ ያለው የሰላም እጦት እንዲሁም ደግሞ የስራ አጥነት እንዳለ ሆኖ አሁንም መንግስት ደግሞ ዳር ደንበሩን የበለጠ ቁጥጥር ቢያደርግበት አስፈላጊ ነው እንላለን። በአሁኑ ጊዜ በሳምንት ዘጠኝ በረራዎች መንግስት የፈቀደ ሲሆን በዚህም ደግሞ በአማካኝ ማለት ነው በሳምንት ከ3 ሺህ እስከ 4 ሺህ የሚደርሱ ዜጋዎች ይገባሉ። ይህ በእንዲህ እንዳለ ግን በላይ ይሄዳል፣ አሁንም በታች ተመልሶ የሚመጣበት አጋጣሚ አለ። በተለይ ሴቶችም ወንዶችም ሕፃናቶች አምራች እና እንደ ሀገርም የሀገርን ገጽታ በሀገራችን ያለውን ሁኔታ በጣም አስቸጋሪ ሁኔታ ያለይ እስከሚመስል ድረስ ከኛ የባሰ ችግር ያለባቸው ሀገራት እንዲህ እንኳ አይሰደቱም። ለምሳሌ የመንን፣ ሶማሊያ፣ ሌሎች ሀገሮችም ይሄ ነው እንግዲህ፣ ስልክ በጣም ነው የሚያስቸግረው። ዛሬ ደስ ብሎኛል። ከእውነት ግን አስባችሁታል? ስልክ ምን አይነት በጣም ያለብኝ በቀይር በቀይር በቀይር በቀይር ለስራ ቦታ ራሱ በጣም ተቸግሬ ስልኬን ሳይለንት አድርጌ ነው፣ እና ሰዎች በአንድ ጊዜ ያውቁታል። ምንም መፍትሄ ደግሞ ከእኔ ላይ ብዙ የለም። ያው ስታወሩ ትንሽ ተስፋ ያለ እየመሰላችሁ ነው እኔ አዎ ዛሬ ጎንጨት ማለት አለብኝ። እንዴ ዛሬ በረራ ስለተጀመረ ጎንጨት በለ እስኪ ባታውኝም፣ ምናልባት በሀሳብ በምናባዊ እስኪ ሳላርጉ፣ አንዲት ተሽከርካሪ ወንበር አለችኝ። ብንተያይ እኮ በቃ። ደስ ብሎኛል። ዛሬ ዛሬ እስር ቤት በጩኸት ነው የመጀመሪያውን ዜና። በነገራችን ላይ እስር ቤት ላሉት ነው የነገርኳቸው። ደስ ብሎኛል። በዚህም አጋጣሚ የኤምባሲ ሰራተኞች፣ ሌሎች በዚህ ጉዳይ ላይ ዲፕሎማቶች፣ የዜጋ ጉዳይ ተኮር የሆነ የውጭ ጉዳይ ሚኒስቴር የዲያስፖራ ክፍል ኃላፊ፣ በውጭ ጉዳይ ሚኒስቴር የምትሰሩ ዜጎችን ጉዳይ አንገብግቧችሁ ስልክ እየደወልኩ እምረብሻችሁም አዲስ አበባ የምትገኙም በዚሁ አጋጣሚ ሌላው ሳይቀር ሮመዳን ላይ ለዶክተር አብይ አህመድ ጉዳዩን አድር። አሁን ደግሞ ሲደውል እንግዲህ አነሳውና እስኪ የሚለውን እንሰማለን። እሺ። አሎ አሎ ሰላም ነው። አለን አልሐምዱሊላህ። እንዴት ነው አለ፣ ሰላም ነው ወይ? ደህና ነኝ። እንዴት ነው? ሰላም ነህ? አለሁልህ። ደህና ነኝ። እንዴት ነው? ምን አዲስ ነገር አለ? የተረሳ ነገር። ምን አዲስ ነገር አለ? የት ነው ያለህው ወንድሜ? ጅዳ ነው። ጅዳ ሽመንሽ ነው ያለህው? እስር ቤት ነበረ እና እስር ቤት ያለ በረራ መጀመሩን አልሰማችሁም እንዴ? አልሰማንም። ተጀምሯል ትናንት ወዲያ። ስለዚህ ነው ተጀምሯል፣ ተጀምሯል። በቃ ተጀምሯል። ልትሄዱ ነው እዛ። በቃ አሁን እንግዲህ ልትሄዱ ነው። ዙረህ እንደማትመጣ ቃል ግባ ልኝ። በቃ ነው ተመልሰ ነው የምትመጣው። እንግዲህ ያንን ያን ቃል ለመግባት እንግዲህ፣ ቃል ማለት ትልቅ ነገር ነው። ለነገራችን ላይ አሁን በቀጥታ ስርጭት ላይ ነው ያለው ድምጽህ እየተሰማ ነው። መልእክት ካለ ማስተላለፍ ትችላለህ። በቃ ተጀምሯል ማለት ነው። ተጀምሯል አሁን በሳምንት ዘጠኝ በረራ። ዛሬ አንድ ሺህ ኢትዮጵያውያን ወደ ሀገራቸው ገብተዋል። አራተኛው ዙር ዛሬ መጋቢት ሶስት ሁለት ሺ አስራ ሰባት ተጀምሯል ማለት ነው። እንኳን ደስ አላችሁ አንድ ሺህ ህዝብ ገብቷል ዛሬ። በቃ ዛሬ አንድ ሺህ ገብቷል። በሳምንት ዘጠኝ በረራ አለ። በአማካይ በሳምንት ከሶስት ሺህ እስከ አራት ሺህ የሚሆን ዜጎች ይገባሉ ማለት ነው እና ትገባላችሁ እንኳን ደስ አላችሁ። ሰላም በልልኝ። ከሱ ያሉት ነው። እንኳን አብሮ ደስ ያለም። በጣም ደስ የሚል ነገር ነው። የምር በጣም ደስ ይላል። አዎ፣ በቃ እኔ ቀጥታ ስርጭት ላይ ነው ያለሁት። ያው ድምጽህ እንግዲህ ገብቷል። እንግዲህ ይቅርታ እንድታደርግ፣ ቀጥታ ስርጭት ላይ ነው ያለሁት። ብዙ ህዝብ እያደመጠ ነው ያለ። በቃ በጣም እናመሰግናለን። ምንም ችግር የለሽ። አዎ ፍቃዱን መጠየቅ ስላለብኝ ነው። ብዙዎቻችሁ አያችሁት አይደል? በዚህ መንገዱ ይገባሉ። አሁንም ደግሞ ደንበር ላይ በዚህ መንገዱ የሚጠባበቁ አሉ። በዚህ መንገዱ በዚህ መንገዱ ደግሞ እየተጠባበቁ በእግራቸው በዚህ መንገዱ ይመጣሉ። በአየር ደግሞ በዚህ መንገዱ ይሄዳሉ። በዚህ መንገዱ ይሄዳሉ። በዚህ መንገዱ ይመለሳሉ። እና መፍትሄው በጣም ከባድ ነው። የኢትዮጵያ መንግስት አሁንም መንግስት ነው የምንለው እርግጥ መንግስት ሁሉን ነገር በመንግስት ማለቱ ቢከብድም ነገር ግን የአንድ ሀገር አስተዳዳሪ መንግስት እስከሆነ ድረስ ፖሊሲ ቀርጾ፣ ዜጎች በሀገራቸው ሰርተው የሚለወጡበት ስደትን ሊጸየፉ የሚችሉበትን ዳር ደንበርን ደግሞ በማጥበቅ በተለይም ደግሞ በውጭ የሚገኙ ወገኖቻቸው ራሱ ገንዘብ አምጡ እየተባለ ለደላላ ከ10 ሺህ እስከ 20 ሺህ ድረስ እየተበሉ አካል ጉዳት፣ የስነ ልቦና እንደ ሀገርም ደግሞ ገጽተዋል እየጠፋ ነው። ኢትዮጵያ በአሁኑ ጊዜ እጅግ በጣም ብዙዎች የማይስማሙ ቢኖሩም የዓለም አቀፉ ሁኔታ ኢትዮጵያ እጅግ በጣም በጥሩ ሁኔታ ያለች ሀገር ወይም ደግሞ ራስን ለመቻል ጥረት የምታደርግ ሀገር እየተባለ ነው ያለው ማለት ነው። በዚህ እንግዲህ ያው ፖለቲካ ብዙዎቻችሁ ያው ጥሩ መረጃን ብዙ ጊዜ ሰዎች አይወዱም። አሉታዊ ከሆነ ነው ምክንያቱም ያለውን እኔ እንደ መረጃ እንግዲህ አገር ቤት ያለው የጦርነት የተለያየ የፖለቲካ ውስጥ መግባት አልፈልግም። በዚህ ሁኔታ ዜጎች በዚህ መንገዱ እየጎረፉ ያለበት ኢትዮጵያውያን በአራቱም አቅጣጫ መንግስት ይህንን ድንበሩን ማጥበቅ ይኖርበታል። ስለዚህ ይህንን ያህል ካልኳችሁ፣ አከብራችኋለሁ፣ ወዳችኋለሁ። እንኳን ደስ አላችሁ ዛሬ መጋቤት ሶስት ቀን እነሆ አራተኛው ዙር በረራ ተጀምሯል። በሳምንት ዘጠኝ በረራ እንደሚኖር ነው የተገለጸው። በዚህም ጥረት ስታደርጉ የነበራችሁ የቆንስላ አምባሳደሩ ጀምሮ የኤምባሲ ሰራተኞች፣ የዲፕሎማቶች ዜጋ ተኮር ስትሰሩ ለነበራችሁ በሙሉ ደስታዬን በዚሁ አጋጣሚ ለመግለጽ እወዳለሁ። እንዲሁም ደግሞ በተደጋጋሚ ስልክ እየደወልኩ የምረብሻችሁ፣ አንዳንድ ጊዜም ደግሞ ይቅርታ እያልኩ የምለማመጣችሁ በዚህ አጋጣሚ ለመግለጽ ለእኔ አንድ ብር ስለሚገባኝ አይደለም። እናንተን በተደጋጋሚ ይቅርታ፣ እንደው ምን አዲስ ነገር አለ እያልኩ የምለማመጣው ግን፣ በዚህ ሕዝብ ፊት የምነግራችሁ ለእኔ አይደለም ለእኔ ክብር ወይ ለእኔ ጥቅም ሳይሆን ዜጋ ስለሚያለቅስ ዜጋ እኔን ስለሚጠይቀኝ ነው። ለዜጋው ስል ነው እኔ ዝቅ ያልኩት እንጂ ለግሌ ጉዳይ አይደለም። ብዙ ጊዜ ደውላለሁ። አንዳንድ ጊዜ አልመልስ ስትሉ ስሜቴ ስራ ላይ ሆናችሁ ሊሆን ይችላል፣ እረዳለሁ። መልሳታችሁ ሊሆን ይችላል። ነገር ግን ስሜቴ አንዳንዴ መልስ ሳጣ፣ በጥሩ ሁኔታ ደግሞ ስትመልሱልኝ እደሰታለሁ። ነገር ግን እርግጠኛ መሆን የምችለው ለዜጎቼ ስል እንጂ ከእናንተ ለግሌ ጉዳይ አንገት አልደፋው ለግሌ ጉዳይ አይደለም። እናንተን ሳላጠፋ በተደጋጋሚ ይቅርታ ያልኳችሁ በዚህ አጋጣሚ ደግሞ አክብራችሁ የምትመልሱልኝንም የመንግስት ባለስልጣናት ከአዲስ አበባ የውጭ ጉዳይ ሚኒስተር፣ ቀደም ሲል በቆንስላ የነበራችሁ በተለይ አሁን ቀደም ሲል የማውቃችሁ አሁን ላይ በውጭ ጉዳይ ሚኒስተር ተቀጥራችሁ የምትሰሩ ስማችሁን መጥቀሱ አስፈላጊ ሆኖ ስለማይገኝ ወይም ደግሞ የእናንተን ፍላጎት ጥሩም ላይሆን ስለሚችል በሚል ነው ስማችሁን የማልጠራው። ነገር ግን ከልብ አመሰግናለሁ። አክብራችሁ በዜጋው ጉዳይ ባገኛችሁት አጋጣሚ ጥረት እያደረጋችሁ እንደሆነ የገለጻችሁልኝ ከልብ ነው የማመሰግነው። እንዲሁም ደግሞ ቀና በሆነ በዚህም ያላችሁ ከአምባሳደሩ ጀምሮ ለምትሰጡኝ መልስ ከልብ ነው የማመሰግነው። ለዜጋ ነው ለግሌ ጉዳይ አይደለም እና ዜጋው ደግሞ ዛሬ ሲደሰት እኔ ደስታዬ ጥፍ ድርብ ነው። በጣም ተደስቻለሁ። አከብራችኋለሁ፣ ወዳችኋለሁ። የዛሬው አስደሳችሁ መረጃ ይህንን ይመስል ነበር። ላልሰሙት እንዲሰሙ ሸርና ላይክ አድርጉላቸው። ታጠቅ ሚዲያ ዛሬ ተደስቷል። እንኳን ደስ ያላችሁ። ወሰላሙ ዓለይኩም ወረሐመቱላህ ወበረካቱ ሃሎ ሃሎ፣ አቤት አቤት፣ ላነ ታ እንዴት ነህ? አለን እንዴነማደህናነኝሽመሽዲስን አዲስ ነገር እንደ አልሰማችሁም እንዴ? እስረኞች ወደ ሀገራቸው ለሄዱ ነው። አራተኛው ዙር ተጀመረ። ገቡ ነው። ገቡ እንጂ ዛሬ አንድ ሺህ ገቡ። አንድ ሰው ገባ። አንድ ነው። በረራ ይቀጥላል። ተጀምሯል ወይ የቆይ ነው የሚገቡት? ተጀምሯል። በሳምንት ዘጠኝ በረራ አለ። በሳምንት ዘጠኝ በረራ አለ። አዎ እናመሰግናለን። ይሄ ነገር ወደ ውጭ ደውለን ነበርና ታደግም በሚዲያው ገጽ አልኮታል ና የሚል ነገር ሰምተን ትክክል ነው ወይ ልንፈልገን ነገር ወደ አንተ ደወል። አዎ አሁን እኔ ቀጥታ ስርጭት ላይ ነው ያለው። ድምፅህን በቀጥታ ስርጭት ውስጥ ገብቷል። እንግዲህ ያው የምታስተላልፈው መልእክት ካለ ትችላለህ፣ ደስታን ግለጽ። ያው ወንድማችን ያው እዛም አገር ቤት ብሎ ስለኛ ታሳሪ የተጨነቁ በቃ አሁን በጣም ደስተኛ ነን። እዚህ ታሳሪዎች በጣም ሽመች ላይ ከባድ ነው እስር ቤቱ እንዲሁ በጣም በሽታም ያው ታመንም እዚህ ወደ በሽታ የወስደን አካል የለን ምግቡም። ወንድሜ ወንድሜ ስማ ስማ ዝም ብለህ አሁን ስለሱ ስላለው ሳይሆን ስለ ደስታው ብቻ ግለጽ። ልታስገርፈኝ ነው እንደ አንተ አመሰግናለሁ። ደስተኛ ነን። እዚሁም ያው በብዛት አንድ ላይ ሆነን ነው እየሰማን ነው። እኔም አውራው እና እዛም እየሰሙ ነው። እዚህ ያለው ሰው ደስተኛ ነው። በረራው ስለተከፈተ ደስተኛ ነው። በቀጣይ ወደ ሀገራችን እንገባለን። እናመሰግናለን። አንተም ለምታደርገው ትብብር በደንብ እናመሰግናለን። እሺ፣ እኔም ከልባ አመሰግናለሁ። መስመር እንዳይለቅብኮ ብዬ ነው ራሴን ጠብቄ ካልኖርኩ እንዲህ። እኔ ለዚህ እኮ ነው ሰዎች የማልጋብዘው። እኔ ብዙ ሰዎች ታጠቂሉኛል። እኔ የማይመጣልኝ ቪዲዮ የለም። ግን እንዲህ ነው ምናምን ቪዲዮ የግለሰቦች ጉዳይ በቃ አይመለከተኝም። ምክንያቱም ብስል ነው መሆን እንደ ትቀልዳለህ ድራሽ ቢጠፋ ማን ይፈልገኛ ነስል እኔ ራሴ ታጠቅ ጋር የራሳችን የሆነ ታጠቅ ሶስት ሰው ይሆናል ማለት ነው። እና እኔ መክረዋለሁ ታጠቅ፣ ይኸው እነከሌ እነከሌ እንዲሆኑ አሁን ማን ጠየቃቸው ብለዋል። አረ እውነት ክን ነው ይሄ ሰው እንደሆነ አንድ ሰሞን አንድ ቀን አዎ፣ ሰው ደግሞ ታያለ አሁን። ጎበዝ ጎበዝ ታጠቄ ይልሽና የሆነ ነገር ከሆንሽ ድምፅ ያለሽበትን ይረሳል ይኸው አሁን ሚዲያ ላይ ስጠፋ ሆኖ ነው የጠፋ የሚል የለም። ሲቸግራቸው ብቻ ነው በቃ በረራ የለም የሚሉ እና፣ እንዴ ራሽን ጠብቂ አረ ታጠቂ፣ እን አራዳውኒ በአሁኑ ጊዜ ራሽን ስጠብቂ ነው፣ ሌላው ነገር ሁሉ ትርፍ ነው እላታለሁ። ከዛ ታጠቀ አረ ትክክል ነህ፣ እውነት ነው። አንድ ቀን አሁን ሚዲያ ላይ ወጥቼ ብሳሳት፣ አንተ ደግሞ ጥሩ ልጅ ነበርክ አንተ ደግሞ ጀመረ ቀዳዳ አንተ አያምርብህም። አንተ ስለበረራ በረራ ብቻ አውራ። አንተ ደግሞ ምናምን እንደሚሉ ኮመንት ራሱ በአንድ ጊዜ። ስለዚህ ለዚህ ህዝብ በምትችለው እንጂ ራስህን ዋጋ እንዳትከፍል። ኧረ እውነትህን ነው ታጠቂ። አንተ ነህ እና ራሳችን እንመካከራለን። አይደለም ታጠቅ። ኧረ በጣም ነው። አዎ እንደዛ ነው። እኔ በነገራችን ላይ ራሴ ጋር አወራለሁ። ለምሳሌ መኪና በጣም በምፈጥን ሰዓት ራሴ እነግረዋለሁ ነግሬያለሁ አንተ ልጅ አክለፍልፎሃል በቃ ከደረስክ ደረስ ካልደረስክ የራሱ ጉዳይ አሁን እንዲህ እየከነፍክ ትጋጭና እግርህ ቢቆመጥ ነግሬያለሁ በቃ ጠንቅር ይበልክ እምትደርስበት ትደርሳለህ ረጋበል ሞትስ እንዳሸው ከዛ እንጣጥ እያልክ አካል ይጎልና ቀስ በል በቃ ከደረስክ ደረስ ካልደረስክ በቃ አልደረስኩም ትራፊክ ክራውድድ ነው ዛህማ ነው አትላቸውም በቃ አረ እውነት ግን አንተ ራስህ አንተ ባንነግረኝ ማን ይነግረኝ ነበርልና፣ ራሴ እንደዛ። ስለዚህ በቃ ይህን ያክል ካልኳችሁ፣ አከብራቸዋለሁ፣ ወዳቸዋለሁ። ሰላም ሁኑልኝ። ዛሬ ደስ ስላለኝ አሁን አስረዘምኩባችሁ። ብዙዎቻቸው ደግሞ አትውጣ አስረምትሩ። አንዳንዶቻቸው ጥርጥር ያለች መረጃ ነው የምትፈልጉ ጥርጥር ያለች መረጃ ለመስራት የግል ስራ ጉዳይ ስለነበረ ስላለብኝ ነው እንጂ ወደፊት ወይ አንድ ዩቲዩብ ለብቻው ከፍትና አጭር አጭር መረጃ ሰበር ዜና እንዲ እንዲ እንዲሆነ እከሌ እከሌ እንዲበቃ ጥርጥር ያሉ መረጃዎች የማቀርብበት ሊመቻች ይችላል። የልቤን ደግሞ አውጥቼ እንደዚህ የምተነፍስበት ደግሞ እንደዚህ ላይ ፕሮግራም ደግሞ ሊኖረኝ ይችላል ወደፊት፣ እንግዲህ አይታወቅም። ትንሽ የራሴን ኑሮ ደግሞ ገፋ ገፋ ላደርግ በሚል ነው። ሁላችሁም እየሰራችሁ ደምታደምጡኝ አራዳዎች እናንተ እኮ ታጠቅ ዛሬ ምን ለቀቀ እያላችሁ አንድ ደቂቃ ብቻ ነው ሰጥታችሁ ገባ ብላችሁ ኑሯችሁን እያበሰላችሁ ማለት ነው። እና እኔም እንደዛ ነው እላችኋለሁ። ሰላም ሁኑልኝ። ደስ ብሎኛል። ዛሬ መጋቢት ሶስት 2017 ላይ አራተኛው ዙር በረራ ተጀምሯል። በዛሬ ሁለት አንድ ሺህ ዜጎች የገቡ ሲሆን በቀጣይ ዘጠኝ በረራዎች በሳምንት ያሉ ሲሆን ዜጎች በብዛት ወደ ሀገራቸው ይገባሉ። ወደ ሀገር ቤት ከገባችሁ በኋላ ወደ ስደት ደግማችሁ ላለመንጣት ጥረት ማድረግ ይኖርባችኋል። ሰላም ደስ ብሎኛል። እንኳን ደስ አላችሁ። መረጃው ለሌሎችም እንዲደርስ እንዲሁም ደግሞ ሚዲያችንና ቻናላችን እንዲነቃቃ ላይክ ማድረጋችሁ ሼር ማድረጋችሁና